ሰብ የኛው ጉጥ አያልቀማን ነው። ዛሬ የሰማሁትን ብትሰሙ በጣም ነው የምታዝኑት። ወላሂ ፊት ለፊታችሁ ላይ የምትመለከቷት ይህች ኢትዮጵያዊ እህታችን እህታችን ልበላት ወይስ ጠላታችን? ለማንኛውም ፊት ለፊታችሁ ላይ የምትመለከቷቸውን እነዚህን ልጆች በብላዋ ጨፍጭፋ ገላ ዛሬ የሞት ፍርድ ተፈርዶባት ተገላለች ማለት ነው። ይህንን ነገር ደግሞ የፈጸመችው የዛሬ ሶስት ዓመት ነው ማለት ነው በሁለት ሺ ሀያ ሁለት እና ለምን ይህንን ነገር እንዳደረገች እና ምክንያቱን የምነግራችሁ ሆናል። እባካችሁ እህቶቼ እንደዚህ አይነት ድርጊት የምትፈጽሙ ካላችሁ እባካችሁ እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ማለት ቪዲዮንም እስከ መጨረሻው አዳምጣችሁ ለብዙ እህቶቼ እንዲደርስ ላይክ፣ ሼር አድርጉልኝ። አሰላሙ አለይኩም ወረሐመቱላሂ በረካቱ ውድ ቤተሰቦቼ እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። አላስበሮ ተዓላ ሀገራችን ሰላም ያደርግልን እኛንም ደግሞ በያለንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ የእኛ ጉድ አያልቀም ማለት ነው። የምንሰማው ነገር ደግሞ የሚዘገንንና ልብ የሚሰብር እኔም ከእንደነዚህ ኢትዮጵያዊኖች ጋር አብሬ ነው ወይ ኢትዮጵያዊ ነኝ የሚባለው እያልኩኝ በጣም ነው ማፍረው በራሴ ማለት ነው እና እንደነገርኳችሁ በአሁኑ ሰዓት ላይ ይህ ቪዲዮ እንደ አዲስ ቫይራል ወጥቶ ልጅቷ ዛሬ ስለተገደለች ታሪኳ ብዙ ቦታ እየተራጭ ነው የሚገኘው። ይህ ቪዲዮ ደግሞ ለሴትዮ ደርሷት ሊንኩን ልካልኝ ሳየው በጣም ነው ያፈርኩት ማለት ነውና እና እህቶቼ ባካችሁ አረብ ቤት የምትሰሩ መዳም ቤት የምትሰሩ መዳም መጥፎ ልትሆን ትችላለች፣ ጥሩም ልትሆን ትችላለች። ግን መጥፎ ሲሆኑባችሁ እናንተ ተስፋ ቆርጧችሁ ሕይወታችሁን የሚያበላሽ ነገርና እንደዚህ አይነት ድርጊት እንዳትፈጽሙ ማለት ነው። ለሚያልፍ ቀን የማያልፍ ነገሮችን አታድርጉ ማለት ነው። እኛ ከሀገራችን ወጥተን የተሰደድነው ነው እኮ ሕይወታችን ለመቀየር እና የራሳችን ሕይወት ለማስተካከል ሰርተን ለመለወጥ ነው የመጣ ነው። የሰውን ልጅ ለመግደል እዚህ ሀገር ላይ መጥተን ሰዎቹን ልንበቃል አደለም ነው የሚመጣ ነው። ሀባይቢ ማለት ነው ሰዎች እንኳን ቢበድሉን እንኳን ችግር ውስጥ ቢከቱንም እንኳን እባካችሁ የምትወጡበትን መንገድ መፈለግ ነው እንጂ ያለባችሁ፣ እነሱን ለመበቀል የምትሄዱት መንገድ ራሳችሁን፣ ህይወታችሁን አደጋ ላይ ይጥላል። እናንተን ብቻ ሳይሆን የሙሉ ኢትዮጵያውያን ስም ነው የሚያስጠፋው ማለት ነው። እና እንደነገርኳችሁ ፊት ለፊታችሁ ላይ መግቢያ ላይ ያያችኋት እህታችን ወይስ ጠላታችን ልበላት አላቅም። እና እዚህ ሀገር ላይ መታ ሁለት አመት ሙሉ አንድ ቤት ነው የሰራችው። አሁን ልጆቿን የገደለችባት መዳም ቤት መታ። መዳሟ በጣም መልካም እና ጥሩ ነበረች። እና ይሄንንም ደግሞ በራሱ አፍ ነው እየተናገረችው፣ ማለት ነው ገብታችኋል። እና እየሰራች እያለ ከጊዜ በኋላ መዳሚቷ ሰራተኛ ስለማትፈልግ እንትኗን የሆነ ፓስፖርቷን እና የልጅቷን እንትን ፓስፖርት እና እቃማውን አውጥታ ስታይ ጊዜው ሊያልቅ ስለደረሰ በጊዜ ወደ ሀገር መሸኘት ስለነበረባት ሌላ ሰራተኛን ለመቀየር ፈልጋ ለምን ሰራተኛዋ እንደፈለገቻት ስላልሆነችላት እና እንትኗን ልጇን ጋር ትደውልና ልጇን ትዳር አስይዛ ለራሷ ልጇን ይህንን ነገር እንድትጨርስላት ልጇ ጋር ደውላ እና የምትፈልገው ነገር ካለ ሱቁ ሰጂያት እና እቃ ትግዛ። ከጊዜ በኋላ ደግሞ ትኬት ቆርጠሽላት ወደ ሀገሯሽ ትሸኛታለሽ። እኔ ደግሞ በጣም ስራ ምቺ ሙደርስ ናት ማለት ነው። እና ስራ አላት፣ ያንን ስራ ስለምትሰራ ከስራ ሄጋ ስለማይመችኝ፣ አንቺ ደግሞ የቤት እመቤት ስለሆንሽ የሰራተኛዋን ፕሮሰስ ጨርሽላት ብላ ወደ ልጇ ትልካታለች ማለት ነው ወደ ልጇ ቤት እና ልጅቷ ትዳር እዛ የራሷ ህይወት አላት ማለት ነው። ከዛ በኋላ ልጅቷን ልጅቷን እንደዛ ካለቻት አትባል እቺ የኛ እህታችን ደግሞ ወደ እሷ ቤት ትሄድና የምትፈልገውን ነገር ትገዛዛላታለች። ከዛ ለምን ምንድን ነው ለምንድን ነው እቃ ግዥ ምናምን የምትኝ ስተት፣ አይ ወደ ሀገርሽ መግባት አለብሽ እና ሀገር ከፈለግሽም ተመልሰች መምጣት ትችላለሽ። እዚህ ሀገር ላይ ግን እኛ ሰራተኛ አንፈልግም እና ወደ ሀገርሽ ልንሸኝሽ እንፈልጋለን። እና የምትፈልግው ነገር ካለ ሱቁ ስጀሽ ትገዣለች፣ ትላታለች። ከዛ ሱቅ ትወስታታለች፣ የምትፈልጋቸውን ነገሮች ገዛስታ፣ ፕሮሰሷን ጨርሳት፣ ትኬት ቆርጣላት፣ ወደ እናቷ ቤት ትመልሳታለች። ማለት የምትፈልገውን ነገር ሁሉ ካደረገቻትላት በኋላ ከዛ እቃዋን እንድትረትብ ወደ መጀመሪያ የነበረችበት ቤት ትመልሳታለች ማለት ነው። እዛ ቤት ደግሞ ሁለት ልጆች አሉ ትዳር ከያዘችዋ ሌላ ፊት ለፊታችሁ ላይ ያያችኋት ሀያት እና አብዱል ከሪም የሚባል አይታችኋቸዋለች። ፎቶቸውን መግቢያ ላይ አስገብቻለሁ። እና እነዛ ልጆች አሉ ማለት ነው። እና ከዛ እቺ ሙድርስ ናት ብያችኋለሁ። ጠዋት ወጥታ ከዙሁር በኋላ ነው የምትመለሰው። አንዳንድ ጊዜ እስከ አስርም ትደርሳለች ማለት ነው። ከዛ እንደተለመደው እንትን ወደ ስራ ሄደች ማለት ነው። ይሄንን ነገር እንቺ እቃሽን ጃሄዝ አድርጊ ብላት ፕሮሰሷን ጨርሳላት እንደገና ደግሞ ትኬቷን ቆርጣላት ጊዜ ካደረገችላት በኋላ ያን የጊዜ ገደብ ከተሰጣት በኋላ ወደ ቤት መልሳታለች፣ ብያቸዋለሁኝ። ከዛ በኋላ ወደ ቤት ከመለሰቻት በኋላ እቃ ሽረት ብላታለች። ከዛ እቃዋን እየረታተበች እች ደግሞ እንደተለመደው ስራዋ ትሄዳለች ማለት ነው። ከለታት አንድ ቀን ጠዋት ላይ ወደ ስራዋ ትሄዳለች። ከዛ ስልክ ይደውልላታል፣ ያልተለመደ ስልክ ማለት ነው። እና ይሄንንም ደግሞ የሚደውልላት የራ ገዛ ልጇ ነው፣ አንዱ ወንዱ ልጇ ይደውልላትና ከዛ ድምፁን ስትሰማ በጣም ፈረች በጣም ደነገጠች። እቺ መዳም ማለት ነውና እና ምን ነው ልጄ? ለምን ድምፅህ እንዲሆናል? እሱ ይሄንን ነገር ሲናገራት ልጁ ከዛች ከሰራተኛ አስራ አራት ቦታውን በቢላዋ ታውቅቶ ራሱን ለማትረፍ ሽንት ቤት ገብቶ በር ዘግቶ ነው ይሄንን ስልክ እየደወላላት ያለው ማለት ነው። አስባችሁታል። ድምፁ በጣም ደክሟል። ደም በደም ሆኗል። ብዙ ቦታ አደጋ ደርሶበታል። ከዛ እናቴ ድረሽልኝ፣ ሊሞት ነው፣ ሀያት ሞታለች። ሀያት ማለት እህቱ ናት። ፀጉሯ ረዘም ማለችዋ፣ አይታችኋታል መግቢያ ላይ እና ከዛ ሀያት ሞታለች፣ እኔም ራሴ ለማዳን ወደ ሽንት ቤት ገብቼ ተደብቄ ነው እና ሰራተኛ ይቱ ሀያት እንገላታለች፣ እኔንም ደግሞ በስኪን ወይም ደግሞ በጩቤ ወቅታኛለች። ምንድን ነው የሚባለው ሀገራችን ላይ ስኪን፣ ብላዋ፣ በብላዋ ወቅታኛለች። ይቅርታ ተቋረጠብኝና፣ በብላዋ ወቅታኛለች፣ እህቴ ደግሞ ሞታለች ይላታል። እናት ደነግጣለች፣ የምታደርገው ይጠፋታል። እና ማማ ያኔ ያልጠበቀችው ነገር ነው ያጋጠማት። እና ከእንደዚህ አይነት አደጋ ይጠበቃችሁ። ከዛ ቶሎ ብላ ወደ ባሏ ትደውልና ከዛ ወደ ፖሊስ ጋም ደውላ ወደ ቤት እየሮጠች በምትመጣበት ሰዓት እቺ ሰራተኛ የኛ ወገን እና ቁጭ ብላለች አሉ። አስባችሁታል? አልጠፋችም ወዴትም ከሹርጣም ለማምለጥም አልሞከረችም፣ ምንም ነገር አላደረገችም። ያደረገችውን ድርጊቷን ከፈጸመች በኋላ ልጅቷን ስንት ቦታውን ወቅታ ከገደለቻት በኋላ ይሄንንም ልጅ ደግሞ እህቱን ለማዳን ነበረ ሲታገል ያወጋችው ማለት ነው። ልጅቷን ከገደለች በኋላ ደሟን ጠራርጋ እጇን ተጣጥባ ክፍሏ ገብታ ቁጭ ብላለች አሉ፣ አባያን ለብሳ ተዘጋጅታ ማለት ፖሊስ እስኪመጣ እንዲይዟት ነው እየጠበቀች ያለችው ማለት ነው። አስባችሁታል? እና እሷ ያሰበችው ይህንን ድርጊት ከፈጸመች በኋላ ከቤት ወጥታ ትሄዳለች የሚለው ነበረ ጭንቅላቷ ውስጥ የነበረው ማለት ነው። ከዛ ልጅቷት እንትን ቶሎ ብለው እንትን ልጅቷን ወደ ሆስፒታል ልጁንም ከሽንት ቤት አስወጥተው ተዳክመዋል፣ ሊሞት ደርሷል። ከዛ በኋላ ልጅቷን እና ልጁን ወደ አምቡላንስ መጥቶ ወደ እንትን ሐኪም ቤት ይወስቷቸዋል ለአስራ አንድ ቀን ሙሉ ይሄ ልጅ እንትን ገይቡባ ወይም ደግሞ ራሱን ስቶ ሰው ምንም ነገር የሚያውቀው ነገር አልነበረም። ራሱን ስቶ እስከ አስራ አራት ያኔ አስራ አምስት ሙሉ ራሱን ስቶ ነበረ። ልጅቷ ግን ወዳው ነው ህይወቷ ያለፈው። ሐኪም ቤት ደርሳ ስትመረመር እንደ ሞተች ነው የተነገረው። በዛ ሰዓት ወቅታ እዛው ቦታ ላይ እንደገደለቻት ነው የታወቀው ማለት ነው። ከዛ በኋላ እቺን ሰራተኛ ክፍሏ ተከሄዶ በምትፈለግበት ሰዓት ቁጭ ብላ ያገኟት ማለት ነው። ከዛ ወደ እንትን አስተፍሩ ላይ ወላ በጣም ነው ያዘንኩት። ወላይ ነገሩ ራሱ የሆነ በቃ ትንፋሽ እያጠረኝ መጣ ማለት ነው። በጣም ከመፍራቴ ነው ውስጤ እንትን ያን እያንቀጠቀጠኝ ነው። ገብቷችኋል? ይህንን ነገር ስናገር በጣም ነው የሚያሳዝነው። እና ከዛ ወደ እንት ስጅን ወይም ደግሞ ወደ እስር ቤት ከወሰዷት በኋላ ጥያቄና መልስ ሊያደርጓት ወስደው ለምንድን ነው የገደልሻት? ምን ምን ብትበድልሽ ነው መዳሜሽ? ምን አድርጋሽ ነው ይሄንን ነገር ልትበቀያት የፈለግሽው? ስትባል መዳሜ በጣም መልካም ሰው ናት። ምንም ነገር አታደርገኝም። የምፈልገውን ነገር ትገዛልኛለች። ክሬም ቢፈልግ፣ ሻምፖ ቢፈልግ፣ ልብስ ቢፈልግ፣ የምፈልገውን ነገር ሁሉ ታዘጋጅልኛለች። ምንም ነገር በምንም ነገር በድላኝ አታውቅም። ልጆቹም አንድም ቀን ተሳድበውኝም ይሁን መተውኝም አያውቁም። ያለች ማነው። ለምን ይሄን ፈጸምሽ ስትባል አፏን ዝግት። ለምን በቃ ዝም ብዬ ነው ያደረግኩት ዝም ብዬ ነው የገደልኳት ነው ያለቹ አሉ። ወላሂ ነው ምላቹ። ያኔ ሴቷ አትበድላትም፣ ሴቷ ምንም ያደረገቻት ነገር የለም። ግን ይሄን እንደው ለምን ወደ ሀገሬ ልትልከኝ ተነሳች? እኔ ሳልፈልግ ለምን እኔ እሰራለሁ እያልኳት ያኔ ወደ ሀገርሽ ግቢ ስትላት እኔ እዚህ ሀገር ነው መቀመጥ የሚፈልገው ከእናንተ ጋር ነው መሆን የሚፈልገው ወደ ሀገሬ መግባት አልፈልግም ብላ ተናግራ ነበር አሉ። ይህንን ነገር ትኬቱ ከመቆረጡ በፊት ማለት ነው። ከዛ ለምን ይሄን ያደረግ ስትባል ዝም ብዬ ነው ያደረግኩት ነው ያለችው። በቃ ምንም መዳሚቷ በጣም መልካም ሰው እንደሆነች የተናገረችው ምንም አይነት ነገር እንዳላደረገዋት በምንም አይነት ነገር ልትበቃላቸው ፈልጋ ሳይሆን ዝም ብላ ከመሬት ተነስታ ይህንን ነገር እንዳደረገችው ነበር የተናገሩት። መጀመሪያ ግን ልጁ ይሄ ነገር ከመፈጠሩ በፊት እነሱን ልጅቷን እህቱን ከመግደሏ በፊት ክፍሏ ውስጥ ዝም ብላ የሆነ ነገር እንትን የሆነ እየተናገረች እንደነበረ ከዛ እየጮኸች የሆነ በቃ ጩክ ብላ የሆነ እንትን ጥቁስ ጥቁስ ማለት ምንድን ነው? እኛ ሀገር ላይ የሆነ በቃ ሰይጣናዊ ስራ እየሰራች እንደነበረ ድምጿን ሰምቶ ወደ ክፍሏ ሴት ቁጭ ብላ ዱዓ እንደሚያደርግ ሰው ሆና እየጸለየች እንደነበረ ነው የተናገረው። እና ከዛ በኋላ ደግሞ ሄዶ አይቷት ለራሷን እንትን ጸሎት እያደረገች ነው ብሎ ትቷት ወደ ክፍሉ ይመለሳል። ከጊዜ በኋላ ደግሞ ልጅቷን እየገደለቻት እየወጋቻት ስትጮ ልጅቷን ለማዳን በሚሄድበት ሰዓት እሱን ወጋችሁ። አሁን ላይ ልጁ ተሽሎታል፣ አልሀምዱሊላ ደና ሆኗል። ግን እህቱ ተገደለች ማለት ነው። ዛሬ ደግሞ ያቺ የዛሬ ሶስት አመት ያን ያቺን ልጅ የገደለችዋ ሰራተኛ ዛሬ የሞት ፍርድ ተፈጽሞባታል ማለት ነው። ዛሬ ተገላለች። ስብሓንላህ አላህ ከእንደዚህ አይነት ነገር አደጋ ይጠብቃችሁ። አባይቢ እባካችሁ እባካችሁ፣ መዳሞች የፈለገችው እንኳን ምንም ሳታረጋ ነው ይህንን ነገር ያደረገችው። እናንተ ደግሞ መዳሞች ሊበድሏችሁ ይችላሉ። አንዳንድ ጊዜ ደግሞ ልጆቹ ሰብር የሚያሳጡ ልጆች አሉ። በቃ ከመሬት ተነስታችሁ በቃ ልትጠፈጥፏቸው የምትፈልጉበት ሰዓት አለ በሚያደርጓችሁና በሚሰሩ ስራ እንዲሁ ከመሬት ተነስታችሁ ልጅው በሆኑና በጠፈጠፍኳቸው ብላችሁ ትመኛላችሁ። አንዳንድ ጊዜ ማንም ውስጤ ላይ ስላለ ነው ይህን ነገር የምናገረውና እባካችሁ እህቶቼ ራሳችሁን ጠብቁ።